ነው ሃይሚ፣ እየታገስኩሽ ነው። የምታረጊው ነገር የምትናገሪው ንግግር ልክ ስላልሆነ ተቆጠቢ። ቁጥብነትን አንቺ ታስተምሬኝ ነው። ትቼሻለሁ እኮ ቴክስት እኮ ይላክሽልኝ አንቺ ነሽ እና ምክንያቱም መናገር ያለብኝ ደግሞ ተናግሬያለሁ። ሰደብኩሽ ለማሳወቅ ነው። ካሜራ ደቅነሽ እንጣሽው ለድቢያታለሁ እኔ ጋር መተሽ አይደለም አፈሽን እምትከፍቺው። እሺ፣ እከፍታለሁ። ዛሬ የላከችልኝን ቴክስታስ አነብልሃለሁ። እሱን ልታቃጥሪ ነው የጠራሽው አይደለ? ከአሁን በኋላ አምናገነካም አልመጣም። ከዚህ በኋላ ክብሬን ዝቅ አድርጌ አልቀመጥም። ክብሬን ዝቅ አድርጌ የማይገባኝ ቦታ አልመጣም። ምንድን ነው ያልሽኝ? ሰሚኛለሽ፣ በጣም ክብረ ቢስ ነሽ። እስከ ዛሬ አክብሬሽ። ሰላም ሰላም፣ ውድና የተከበራቸው ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። ነጋ ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አደስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ስጀምሮ ላይክ አካውንት ጫኔ ያደረጋችሁ ጀምሮ እያልኩ ዛሬ መጥቻለሁ ማለት ነው። እንግዲህ የተፈጠረ ያለው ነገር በጣም ያሳዝናል፣ በጣም ያስከፋል፣ በጣም ይደብራል ማለት ነው። እንግዲህ እዚህ ደረጃ ላይ በዚህ መልኩ ይመጣሉ ብዬ በእውነት ስነግራቸው አንድ ቀንም አስቤ አላቅም። ሃይሚና ብሩኬ በዚህ መልኩ ይጠላሉ ብዬ አስቤ ማላቅም የዛሬ ደግሞ በጣም ይለያል፣ በጣም ነው የምንለየው ማለት ሀይሚ የውነት ሳጥሮ መልካም ነው ማለት እሷ ሳትረዳ ነገሮችን እያከበደች ሳይሆን፣ እነሱ እንዴት እንዲያቃጥላት እነሱ ለማቃጠል ፈልጋ ነው ወይም ደግሞ እንዴት ስሜታዊ እንደሚያደርጉ እነሱ ለምን ይሄን አደረጉ፣ እኔም እነሱን መልሼ ላደርጋቸው በምለው ነው ሀይሚ አሁን እንደዚህ እየገገመች ያለችው እንጂ ይሄ ፕራንክ የሚያለያይ ወይም ደግሞ ይሄ ሁሉ ነገሮች የሚያስናግር ወይም ደግሞ ይሄ ነገሮች የሚያስ ብሎ ምንም ነገር የለም። ሆነስ ስነግራችሁ ማለት ነው። ምክንያቱ በቃ አልፏል እኮ ረዲ አልፏል። የማይፋ አሁን ለምሳሌ መሬት ላይ ውሃ ስትደፉ ማለት ነው፣ አፈር ላይ ውሃ ስትደፉ ያ ውሃ መልሳቸው መልሳችሁ አታገኙም። አይደለም እንዲ አይገኝም። በቃ ይሄ ነው። በቃ ህይወት ማለት ይችናት ስለዚህ ያቺ ከሰው ሲ ጋሞኔ ከማንም ጋር አደረገ ወይም ደግሞ ፕራንክ ሰራ፣ ያ ፕራንክ አለፈ አለፈ። በቅ ግን ማለት ያለባት ለወደፊት ብሩኬ ድጋሜ እንዲ አይነት ፕራንክ ካደረግከኝ ልንጣላ እንችላለን። በቅ ለነገ ማስጠንቀቃ መስጣት ሶኬ ይሄ መልካም እሷን ደግሞ እኔ እንዳናደዱኝ ላናድዳቸው ካለች ደግሞ ትላንትና ከትላንትና ወደ ብታበቃ መልካም ነው። ዛሬ ደግሞ እኔ እንደተረዳው ከሆኔ በጣም ከንግግራ ብሩኬ በጣም የተናድደ ይመስለኛል። ማለት የጀመራችሁን ብልግናውን ቀጥሉበት ያለችው ቦታ በጣም ልብ ይነካል። ታውቃላችሁ። አሁን ለምሳሌ የብሩኬ ወንድሞች ወይም ደግሞ እናትዮ በጣም ይሄ ነገሮች ሲሰሙ ሶከ ከካሜረ ጀርባ ከነሱ ጋር አውርቶ ለቃላቶች በጠቀሞች ሁሉም ነገር ከጨረሱ ኖ ፕሮብለም ለኛ ችግር የለም ማለት ነው። ነገር ግን ቤተሰብ ቪዲዮ ስለሚያይ ምን ይላሉ? ማርያም በጣም ነው ከበደኝ ኔ ማለት ነው ማለት ብልግና አለች ብልግና ማለት እንግዲህ አልጋ ላይ የጀመራችሁን ብልግናችሁ ጨርሱ ያለችው ቦታ በጣም ነው አስደነገጠኝ። በጣም ነው ያስፈራኝ ማርያምን። ምክንያቱ ሰው ልጅ ነው። ሰው ልጅ ደግሞ በምንም ነገር በምንም ነገር ከስህተት ነፃ ሊሆን አይችልም። ከብረት ዝገት፣ ከሰው ስህተት አይጠፋም የሚባለው ብዙ ጊዜ ይህን ተረት ትትላለች። ዛሬ ላይ እንዴት እንዴት ማርያምን ማለት ባለፈው አሁን ለምሳሌ ማለት ነው ከፍጼ ጋር ብሩኬን ፕራንክ ሲያደርጉ እንዴት ነው ደነገጡት? ብሩኬ በጣም ተናዶ በጣም ስሜታዊ ሆኖ መኪናውን እንደዛ እያበረረ ሲሄዱ ምን ስሜት ተሰማት እሷ? አየ ሳናቆ ጥፋት አጥፍተናል፣ በጣም ትልቅ ጥፋት አጥፍተናል ብለው ይቅርታ ጠየቁ። ብሩኬ ያ ጥፋት ነው እንዴት እንዲት ታድርግኛለሽ ብሎ አላበደም፣ አልፈነዳም የዛኔ ሰዓት ስሜታዊ ሆነ ሄደ ካላሳ በቃ በማግስቱ ይቅርታ ተጠያየቁ በቃ በረደ ቀረ ሁሉም ነገር ማለት ነው ነገር ግን ሃይሚ እያደረገች ያለችው ነገር ምንድነው በህልክ ነው በህልክ ስላችሁ እነሱ እኔን ለማናደድ ነው ይሄንን ያደረጉት እና እኔ ከነሱ ሂጥፍ አድርጌ ላናድዳቸው በሚለው ነው ሃይሚ እንግዲህ እንደዚህ ያደረገች ያለችው ብዬ አስባለሁ። እኔ መቶ በመቶ ማለት ነው። አንድ ደግሞ ጥያቄ ሆነብኝ ነገር አለ። ጥያቄ ሆነብኝ ስምን መሰላችሁ? ሶፊ ሶሲ ትላንትና እንደዛ ድጋሜ ወደ ህይወታችሁ አልመጣም ብላ ሄዳ ነበረ። እንዴት ዛሬ ላይ ደግሞ ጭራሽ መግባ ሰርታ ምናምን የሀይሚ ቻይናን ላይ ሊለቀቅ እንዴት ቻለም አሮኖ ብቻ ጥያቄ ሆኖብኛል ብኛል እዚ ጋር እስቲ እናንተ የመሰላችሁ ነገር ኮሜንት ስራ አስቀምጡልኝ። እንዴት እንዲ ሊሆን እንደቻለ ሲቀጥል፣ ደግሞ ኮሚንቶ ወይም ደግሞ ሃይሚ የጻፈችው ቴክስት በቃ አደባባይ የሷ ቃላቶች እንዲወጣ እሷ ክፉ መናገራ እንዲታይለት ፈልጋ ይመስለኛል ሶሲ። እንግዲህ በእርግጥ ልብ ይነካል ብሩኬ ጋር ሲደርስ በጣም በጣም ነው ተናደደ አንቺ ነሽ እንዲባልግ የፈቀድሽልኝ ወይም ደግሞ ሲባልግ እንደዚህ ሲባልግ አይተሽኛል ወይ እኔ እንዲያነሰው ነኝ ወይ እያለ በጣም ብዙ ጥያቄ ውስጥ ገብቷል ብሩኬ ራሱ ማለት ነው በጣም ያስከፋል በነገራችን ላይ ማርያምን ማለት ይሄ ትክስ ቴክስቱ ነው በጣም ያናደደኝ፣ እንጂ ሌላ ነገሮች አይደለም። ሌላው ሶከ ነገ የሚፈታ ነገር ነው። መጨረሻ ላይም ደግሞ በጣም ይደብራል። ለማደባደብ ሲዘጋጁ ብሩኬ በመካከል ገብቶ ያችንም ያችንም ሻኝቷል ግን መጨረሻ ላይ አብሮ ይሄዳሉ ብዬ እየጠበኩ አዳምጦ ትላለች። በማርያም ማን ነው ይሄ ለቪዲዮ ነው? እንደ እነዚህ ሰዎች እንዲሆነው ይላለሁ። ማርያም አንዳንድ ጊዜ ለቪዲዮ ይመስለኛል። ምክንያቱ እዚህ ቦታ እዚህ ደረጃ የሚያደርሰው ነገር አይደለም። ሃይሚ ደግሞ እኔ ብሩኬ ሲከፋ ማየት አልችልም፣ እኔ ብሩኬ ሲናደር ማየት አልችልም የምትለው ልጅ እንዴት ነው ዛሬ እንደዚህ ድንጋይ በልታ ድንጋይ ጎርሳ ድንጋይ ለብሳ እንደዚህ ጨክክን ብላም እንትን ያለችው አይሮ ነው በጣም ነው ትይ ትዝ ቢሆን በቃ እኔ እንጃ። ግርም ነው አለኝ ሃይሚ ማለት ነው እንደዚህ ማለት እንደዚ አቻ ታላቅ ድንጋይ ስትሆን ማለት እንደዚ ስትጨክኑ ነው እንደዚህ አይነት ቃላቶች ስትጠቀም። በመጀመሪያ ነው የማርያምን ሚዲያ ላይ ያያዋት ጀምሬ የመጀመርያ ነው ሃይሚ ከእሷ በጣም መጥፎ የሆነ ቴክስት በጣም የሆነ መጥፎ የሆነ ስድብ መናገሯ ዛሬ ነው አየ ነው ብዬ ያስባለሁ። እኔ ዛሬ ነው አየሁት ማርያምን። ሲቀጥል ደግሞ ሰው ስሜታዊ ሲሆን ብዙ ነገር ይናገራል። እሷ ደግሞ ከብሩኬ ጋር ሰላም ካልሆነች በጣም ስሜታዊ ትሆናለች። በጣም ነው የምትናደደው። እሱም እንደዛ እሷም እንደዛ ይናደዳሉ እና ለዛ ነው ስሜታዊ እሷ ናት ሁሉ ያደረገች ብላ ልጅቷ ላይ ትኩረት የምታደርገው ይመስለኛል። እና ከዚህ ሁሉ ግን ከዚህ ሁሉ ነገሮችን ረስቶ ነገሮችን ትቶ ነገሮችን በሁሉም ነገር በቃ ለድረግ ከውስጣችሁ አውጥቶ እቺ ሶስን ዛሬ ምቅርታ እየጠየቀች ነው። ስቀጥል ደግሞ ከዳኒ ጋር ቪዲዮ ሰርታለች። ዛሬ ትላንት ነው የተሰራ ቪዲዮ፣ ዛሬ ነው ሚል ተለቀቀ ነገር ጊ ይሄ ሁሉ ተፈጠረ ጋ ማለት ነው። ዳኒም እሷ ጋር አልቀጥልም እኔ እነሷ መለያት አለብን እያለ ይገኛል። ዳኒ አሁን ጥርጥር የፈጠርበት በውስጡ ሀይሚ ለምን ልትናደት እንደዚህ ብሩክና ሶስን ጠርጥሮ ሳይሆን ሀይሚ እንደዚህ የተናደደችው የሆነ ነገር ስላየች ነው እያለ ይገኛል ማለት ነው ዳኒ። እሱ ደግሞ ዝምብሎ ነው የሚያወራ ብዬ ያስባለሁ። ወይኔ ማርያምን እና ማለት የምፈልገው ነገር ሀይሚ በእግዚአብሔር አቁሚ አቁሚ። በሉት አይሜ ጀግና ነሽ፣ አይሜ ጀግና ነሽ፣ አይሚ እንዲሁኝ የምትሉ ሰዎች እናንተ ጠብኖ እንደሚጥማችሁ ጠብ ለሴጠን ብቻ ነው የምጥሙ። በእግዚአብሔር አቁሙት። በጣም ነው የሚደብረው። አብሬሽ ያለው ለበደልኩሽ በደ በእንባብ ብመለስም የሚያንሰኝም አይደል ማንባቴ የሚያንሰኝም አይደል የእኔ ሆት ያላንቺን አይደምቅም ባድሆንም ስም የለኝም እኔ ከጠሩኝ ባንቺ ሁነ አብሬሽ ያለው ለበደልኩሽ በደ በምባብ መለስም የሚያንሰኝ አይደል ማንባት የሚያንሰኝ አይደል እቴሙች እቴሙች በቃኛ ልለሽ ለኬና ውቅያለው ራሴን አሏሽ እቴሙች እቴሙች በቃኛ ልለሽ